ሲዘግቡ የዶችቨለ ባልደረቦች ለጊዜው እንዳይሰሩ ማገዱን ዶችቨለ ተቃወመ። የኢትዮጵያ ባለስልጣናት በዘጋቢዎቹ ላይ የተጣለውን እገዳ በአስቸኳይ እንዲያነሱም ጥሪ አቀረበ። የዶችቨለ ዋና ስራ አስኪያጅ ባርባራ ማሲንግ እገዳውን በተመለከተ ባወጡት መግለጫ የአማርኛ ዝግጅቶችን በማሰራጨት አገልግሎት ሲሰጥ የቆየው ዓለም አቀፉ የመገናኛ ብዙሃን ዶችቨለ ወደ ኢትዮጵያ በሚያስተላልፋቸው ዘገባዎቹ ላይ የሚደረገው እገዳ በጣም አሳሳቢ መሆኑን አስታውቀዋል። የኢትዮጵያ ብሮድካስት ባለስልጣን የእገዳ ደብዳቤ ስለ ዶቼ ቨለ ዘገባዎች ምንም አይነት ተጨባጭ ክሶችን ያላካተተ መሆኑን የጠቀሱት ማሲኝ ከዚያ ይልቅ ዶቼ ቨለን በጥቅሉ የጥላቻ ንግግርንና የሐሰት መረጃዎችን ማሰራጨትን ለመከላከል የወጣውን ጨምሮ የኢትዮጵያ የመንግስት መገናኛ ብዙኃን አዋጆችን በመጣስ እንደሚከስ ገልጸዋል። ዶችቨለ የኢትዮጵያ ባለስልጣናት የትኛዎቹ ዘገባዎች የተጠቀሱትን የመገናኛ ብዙኃን አዋጆች እንደጣሱ ዝርዝር ማብራሪያ እንዲሰጥና እገዳውንም በአስቸኳይ እንዲያነሳም ጥሪ አቅርበዋል። ዶችቨለ በሚሊዮኖች የሚቆጠሩ ኢትዮጵያውያን ነፃ መረጃ ለማግኘት የሚተማመኑበት ጣቢያ መሆኑን የጠቆሙት ማሲኝ የታገዱት ባልደረቦች ካለምንም ገደብ በአስቸኳይ ተመልሰው ስራቸውን መቀጠል ይችላሉ ብለው ተስፋ እንደሚያደርጉ ገልጸዋል። ኢትዮጵያ የሚገኙት ዘጠኝ ባልደረቦች ላልተወሰነ ጊዜ የጋዜጠኛ ስራቸውን ማቋረጣቸውን ያሳወቁት ማሲንግ የዶይቼ ቬለ የአማርኛው ዝግጅት ክፍል ፕሮግራሞች በቦንና በዓለም ዙሪያ በሚገኙ ሰራተኞች መሰራትና መሰራጨታቸው እንደሚቀጥልም በመግለጫቸው ገልጸዋል። የውጭ ኃይሎች የሱዳን የተኩስ አቁም ውይይትን ሊያስተናግዱ ነው። የዩናይትድ ስቴትስ የሳውዲ አረቢያ፣ የተባበሩት አረብ ኤምሬቶች እና የግብፅ ተወካዮች ረዥም ጊዜ በወሰደው የሱዳን ጦርነት ተካፋይ ከሆኑ ወገኖች ሰብአዊ ስምምነት ላይ እንዲደርሱ ግፊት ለማድረግ ዛሬ በጋራ ዋሽንግተን ውስጥ ይወያያሉ ተብሎ ይጠበቃል። ኳድ በመባል የሚጠሩት እነዚሁ ተጽዕኖ ፈጣሪ የውጭ ኃይሎች በሱዳን ሰብአዊ ስምምነት ላይ እንዲደረስ ከዚያም ቋሚ የተኩስ አቁምና ወደ ሲቪል አመራር የሚወስድ ሽግግር እንዲከተል ባለፈው ወር በጋራ ጥሪ አቅርበው ነበረ። የዛሬው ውይይት ትኩረትም በዚህ እቅድ ላይና ተፋላሚዎቹ ኃይላት በሀገር አቀፍ ደረጃ ለሶስት ወራት የሚዘልቅ ሰብአዊ ስምምነት ገቢራዊ እንዲያደርጉ በጋራ ጥሪ ማቅረብ መሆኑን አንድ ስማቸው እንዲነገር ያልፈለጉ ባለስልጣን ትናንት ለፈረንሳይ ዜና አገልግሎት ተናግረዋል። ኳድ ተፋላሚ ወገኖች ውጊያውን እንዲያቆሙና እርዳታም ለሰላማዊ ሰዎች እንዲደርስ በጋራ ግፊት በማድረግ እየተንቀሳቀሰ ነው። ባለስልጣኑ እንዳሉት የቡድኑ አባላት ሁለቱን ወገኖች በተናጠል ነው የሚያነጋግሩት። ባለፈው ወር ለቀረበው የኳድ የሰላም እቅድ የሱዳን መንግስት ግብረ መልስ እየተረጋጋ የነበረ ቢሆንም ከጦርነቱ በኋላ በሚኖረው ፖለቲካዊ ሽግግር ከሱዳን ጦር ጋር የወገነው መንግስትም ሆነ መንግስትንም ሆነ አርሴፍን አያካትትም መባሉን ሳይቀበል ቀርቷል። ሱዳን ከጎርጎሮሳዊው ሚያዝያ 2023 ዓ.ም አንስቶ በመደበኛ ጦር ሰራዊቷና በፈጥኖ ደራሹ ኃይል በመጻሩ አርሴፍ መካከል በሚካሄደው ውጊያ ተመሰቃቅላለች። ውጊያው በአስር ሺዎች የሚቆጠሩ ሰዎችን ሲገድል ቁጥሩ ወደ 12 ሚሊዮን የሚደርስ ህዝብንም አፈናቅሏል። ይህም ባለማችን ከፍተኛ የተባለ የህዝቦች መፈናቀልና የረሃብ ቀውስ ፈጥሯል። ይህ ዶቼ ቬለ ዲደብሊው ነው። ኤም 23 የተባለው ታጣቂ ቡድን ቢያንስ 500 ኪሎግራም ወርቅ ምስራቅ ኮንጎ ከሚገኘው ክትዋን ጊዛ የወርቅ ማዕድን ማውጫ ዘርፏል ተብሎ የቀረበበትን ክስ አስተባበለ። ኤም 23 አብዛኛውን አካባቢ በሚቆጣጠረው በደቡብ ኪቩ ክፍለ ሀገር ውስጥ የሚሰራው አንድ ኩባንያ ኤም 23 በዚህ ሳምንት ወርቁን በሚስጥር በመሬት ውስጥ በሚገኙ ማስተላለፊያዎች አጓጉዞታል ብሏል። ኩባንያው አማጽያኑ ማዕድን የማውጣቱን ስራ ለመቀጠልና ለማስፋፋት ጂኦሎጂካዊ ዳታ ለማውጣት የሩዋንዳ ቴክኒሽያኖችን ተጠቅመዋል ሲሉም ሲልም ከሷል። ምንም እንኳን የተባበሩት መንግስታት ድርጅት ባለሙያዎችና የምዕራቡ ዓለም እንዲሁም የአካባቢው መንግስታት ሩዋንዳን የኤም 23 አማጽያንን ትደግፋለች ሲሉ በተደጋጋሚ ቢከሱም ሩዋንዳ ግን በተከታታይ ክሱን ውድቅ አድርጋለች። የዩክሬኑ ፕሬዚዳንት ቮሎዶሚር ዜሌንስኪ ለሀገራቸው ወታደራዊ ወታደራዊ እርዳታ ለመስጠት ቃል ከገቡ ከበርካታ የአውሮጳ ሀገራት መሪዎች ጋር ለመነጋገር ዛሬ ለንደን ናቸው። የወታደራዊ እርዳታው ዓላማ ወደፊት ይባባሳል ተብሎ ከሚያሰጋው የሩሲያ ጥቃት ሀገራቸውን መከላከል ነው። የዩክሬኑ ፕሬዝዳንት ዘለንስኪ የፈቃደኞች ህብረት በመባል የሚጠራው የዩክሬን አጋር የምዕራባውያን ሀገራት ስብስብ ለዩክሬን የረዥም ርቀት የጦር መሳሪያዎችን እንዲሰጥ ተማጽነዋል። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር የሚያስተናግዱት ይኸው ስብሰባ ክረምቱ በመግባት ላይ ባለበት በአሁኑ ጊዜ ዩክሬንን ቀን በቀን ከሩሲያ ከሚሰነዝርባት የድሮንና የሚሳይል ጥቃቶች ራስዋን እንድትከላከል መርዳት በሚቻልበት መንገድና የዩክሬንን የአየር መከላከያ ማጠናከር